እንኳን ደህና መጣችሁ። በዛሬው ዝርዝር ውይይታችን ትኩረታችንን የምናደርገው እዛ አፋር ክልል ውስጥ ነው። በተለይም በአፍዴራ ወረዳና አካባቢው ስላለው የጨው ሀብት ያው ከፍተኛ ፋይዳ ስላለው ሀብት ነው የምናወራው። የውይይታችን ዋነኛ ምንጭ ደግሞ ባሎ ያዩ አቡ ሂሻም የተጻፈ መጽሐፍ አለ፣ ስንጥቃት ጥቃት የሚል ከዛ ውስጥ የአፍዴራ ጨው ፖለቲካና ብዝበዛ የሚል ርዕስ አለው ጽሑፍ ነው እሱን ነው በጥልቀት የምመለከተው እና ጽሑፉም ያነሳው አንድ እንዴት ነው ፓራዶክስ ነገር አለ። አፍዴራ የነጭ ወርቅ የሚባለው የጨው ሀብት አላት ግን የአካባቢው ማህበረሰብ ከዚህ ምንም ተጠቃሚ እንዳልሆነ፣ እንደውም በተለያዩ ጊዜያት በፖለቲካና በኢኮኖሚ ተጽዕኖ ፈጣሎች ብዝበዛ እንደደረሰበት ነው የሚያስረዳው። ስለዚህ የዛሬው ተልዕኳችን ያው በዚህ ጽሑፍ ውስጥ የቀረቡትን ዋና ዋና ነጥቦች መመርመር ነው። የሀብቱን መጠን እንመለከታለን፣ የአካባቢው ማህበረሰብ እንዴት ከጥቅሙ እንደተገለለ፣ በጨው ንግድ ውስጥ ስላለው የፖለቲካ ጣልቃ ገብነት እና ደግሞ ጸሐፊው የሚለው የስልጣን ሽግሽግ ቢኖርም የብዝበዛው አዙሊት ግን የቀጠለ ይመስላል የሚለውን ሐሳብ እናያለን። እሺ እስኪ እንጀምር። ይህንን ሐሳብ የበለጠ እንፈትሸው። እውነት ነው። ሊላይ ላይ በእርግጥም በጣም ትኩረት የሚስብ ነጥብ ነው እንደ ምንጩ አገላለጽ የአፍዴራ አካባቢ ይህን ያህል እምቅ የተፈጥሮ ሀብት ጨው ማለት ነው ይዛ፣ ግን የአካባቢው ማህበረሰብ መሰረታዊ የሚባሉ የልማት ነገሮች እንኳን እንዳልተሟሉ ነው የሚናገረው። ለምሳሌ ንጹህ የመጠጥ ውሃ፣ መንገድ፣ ጤና ጣቢያ፣ ትምህርት ቤት፣ እነዚህ ነገሮች በበቂ ሁኔታ የሉም ይላል እና ጸሐፊው ይህን ሁኔታ ያው ላማላይ በሰማይ ወተቷን ማላይ ከሚለው የሀገራችን በሂል ጋ ነው የሚያመሳስለው። በጣም ገላጭ አባባል ነው። ህዝቡ በገዛ ሀብቱ ላይ እንግዳ የሆነበትን የባይተዋርነት ስሜት ያሳያል ነው የሚለው። ልክ ነው። እና ደግሞ ምንጩ እንደሚለው አፍዴራ ለሀገሪቱ የጨው ምርት ዋነኛ ምንጭ ነች። እንዲያውም ቁጥሮችን ሲጠቅስ ከአፍዴራ ከዶቢና ከብራሂል ብቻ በየወሩ ከዘጠኝ መቶ ሺህ ኩንታል በላይ ጨው በሕጋዊ መንገድ ለገበያ እንዲቀርብ ያው በንግድ ሚኒስቴር በኩል እንደተፈቀደ ይናገራል። አዎ ከዘጠኝ መቶ ሃያ ሁለት ሺህ ኩንታል በላይ ነው የሚለው። በጣም ትልቅ ቁጥር ነው። እችግ በጣም ይህ ማለት የሀገር ውስጥ ፍላጎትን ከማሟላት አልፎ ለውጭ ምንዛሬም አስተዋጽኦ ያደርጋል ማለት ነው አደል? በትክክል ለውጭ ምንዛሬ ግንጅም ከፍተኛ አስተዋጽኦ አለው። ነገር ግን ያው የጽሁፉ ዋና ትኩረት እሱ አይደለም። ጸሐፊው አጽንኦት የሚሰጠው ይህ ሁሉ ሀብት እንዴት ነው ለጥቂቶች ብቻ መጠቀሚያ የሆነው የአካባቢው ሕዝብስ እንዴት ከዚህ ጥቅም ውጭ የሆነ የሚለው ላይ ነው። ምንጩ እንደሚለው ሕዝቡ በገዛ ሀብቱ ነው የጉልበት ብዝበዛ ሰላባ የሆነው። ጸሐፊው የሚስለው ምስል በጣም ነው የሚያስገርመው ንጽጽሩ። በአንድ በኩል በጨው ንግድ የተሰማሩ ባለ ሀብቶች አሉ። ከስልጣን ጋር የተያዙ ሰዎች፣ እነሱ ከፍተኛ ሀብት እያፈሩ ልጆቻቸውን ውጭ ሀገር ያስተማሩ ምናምን። በሌላ በኩል ደግሞ የአፍዴራ ህጻናት መሰረታዊ ነገሮች የሏቸውም። ትምህርት፣ ጤና፣ በቃ በበረሃው እየተሰቃዩ በእርዳታ ጥገኛ ሆኖ የሚኖሩበትን ሁኔታ ነው የሚያሳየው። ይሄ የብዝበዛውን ጥልቀት ነው የሚያመለክተው ይላል ጸሐፊው። በጣም ያሳዝናል እና ይሄ የጨው ሀብት አስተዳደር የገበያ ሁኔታው ከፖለቲካ ጋር እንቤት ነው የተያያዘው። ጽሑፉ ስለዚህ ምን ይላል? አዎ እሱንም በሰፊው ይዳስሳል። የጨው ንግዱ ከፖለቲካ ነፃ ሆኖ አያቅም ነው የሚለው። በተለይም ያው ባለፉት ወደ ሀያ ሰባት አመታት ገደማ የህወሓት የበላይነት በነበረበት ወቅት የጨው ንግዱ በክልሉ አመራሮችና ከማዕከላዊ መንግስት ጋር ግንኙነት ባላቸው ያው ኃይሎች ለግል ጥቅም ማካበቻ፣ እንዲሁም ደግሞ ለፖለቲካ ታማኝነት ማስጠበቂያ እንደ መደለያ ምናምን ሲውል ነበር ነው የሚተነት ነው። ይህ ነው እንግዲህ ነገሩን ይብልጥ ግልጽ የሚያደርገው ይህንን የጥቅም መረብ ለማስፈጸም የልማት ድርጅት በሚል ሽፋን የተቋቋሙ መዋቅሮች እንደነበሩም ይጠቆማል። ለምሳሌ ካዳባ የጨው አምራጮች ማህበር የሚባል አዎ፣ ካዳባ በስፋት ይጠቀሳል። ጽሑፉ እንደሚለው ካዳባ ሲቋቋም በስም ደረጃ በወረቀት ላይ ዓላማው የጨው ግብይቱን ማዘመን፣ የአምራቹን ጥቅም ማስጠበቅ ምናምን የሚል ነበር። ግን ጸሐፊው እንደሚለው ገና ከጀምሮ በወቅቱ በነበሩ የህወሓት ካድሬዎች እና በአፋር ክልል አመራሮች ተጠልፏል እና ለተወሰኑ ቡድኖች የሀብት ማቀማጫ መሳሪያ ነው የሆነው። ማህበሩን የተቆጣጠሩት እነማን ነበሩ አመራሮቹ? አዎ እንደ ጽሑፉ ገለጻ የማህበሩ አመራር የቦርድ አባላት በአብዛኛው የእነዚህ የፖለቲካ ቡድኖች አባላት፣ ደጋፊዎች፣ የቅርብ ዘመዶቻቸው ነበሩ ነው የሚለው። ይህ ማኅበሩ ማህበሩ ለህዝብ ጥቅም ከመቆም ይልቅ ለጥቂቶች ግል ጥቅም እንዲያገላግል አድርጎታል ይላል። እና እንዴት ነበር ብዝበዛው የሚካሄደው? ምንጩ መረጃ ያቀርባል። አዎ የሚያቀርበው መረጃ እውነት ለመናገር በጣም አስደንጋጭ ነው። ለምሳሌ ከአምራቹ ገበሬ ምርት ላይ ከፍተኛ ድርሻ እየተቆረጠ በቀጥታ ለህዋት ንብረት ለሆኑ የንግድ ተቋማት ይተላለፍ ነበር ይላል። ለምሳሌ ትልቁን ድርሻ ከ75 ፐርሰንት በላይ የሚወስደው ኢፈርት ኤምፒቢሲ ነበር ይላል። ያው በወቅቱ ከገዢው ፓርቲ ጋር የተቆራኘ ትልቅ የንግድ ድርጅት ነው። ከ75 ፐርሰንት በላይ። አዎ፣ ሌሎችም እንደ ኢዛና፣ ሳባ፣ ጉና ያሉ የፓርቲው ኮምፓኒዎች ድርሻ ያገኙ ነበር። በተጨማሪም በካዳባ ስም የማኅበሩ አመራሮችና ቤተሰቦቻቸው በሚሊዮን የሚቆጠር ብር በየወሩ ያገኙ እንደነበር ጸሐፊው ይክሳል። ሚሊዮኖች? አዎ በሚሊዮን የሚቆጠር ብር ደሞ ሌላም ነገር አለ። ጸሐፊው እንደሚጠቅሰው በአንድ ወቅት ኦዲት ተደርጎ ከአገማ ከገበሬው ገቢ ላይ ቀንሶ ለመንግስት ማስገባት የነበረበት ከ729 ሚሊዮን ብር በላይ ሲያስገባ መክረቱ እንደተረጋገተ ይናገራል። ወይ ጉድ! 729 ሚሊዮን ብር አዎ። ይህ ብቻም አይደለም። በጽሑፉ እንደተመለከተው በወቅቱ የነበሩ አመራሮች ሰፊ መሬት ለራሳቸው ለቤተሰቦቻቸው ለህውሃት ባለስልጣናት አካፍለዋል። ደግሞ ይህንን የተቃውሞ የአካባቢው ሰዎችን ለስር ለከፋ ችግር ዳርገዋል ይላል ጸሐፊው። እንደውም በአጋዜ ጦር ትእዛዝ ተገድለዋል ያላቸውን ንጹሐን እና መብታቸውን ስለጠየቁ ብቻ ለውራት ታስረው የነበሩትን እንደ ዶርያሲን ያሉ ግለሰቦችን በምሳሌነት ይጠቅሳል። በጣም ከባድ ነው። ታዲያ የህውሃት አስተዳደር ሲወገድ ያ ለውጥ የሚባለውን ነገር ሲመጣ ሁኔታው ተቀየረ? በአፍዴራ የጨው ሀብት አስተዳደር ላይ መሻሻል ታየ? የአካባቢው ማህበረሰብ ተጠቃሚነትስ ተረጋገጠ? እዚህ ላይ ነው እንግዲህ ጸሐፊው ያንን መራራ አገላለጽ የሚጠቀመው፣ ነጩ ጅብ ሲሄድ ጥቁሩ ጅብ ተተካ የሚለውን። ህወሓት የፖለቲካና ኢኮኖሚ ተጽዕኖ ሲዳክም እና የለውጥ ተስፋ ሲያንሰራራ አዲስ ኃይሎች እና ደግሞ ከወቅቱ የፖለቲካ ፓርቲ ከብልጽግና ጋር ግንኙነት አላቸው የተባሉ ባለሀብቶች የጨው ፖለቲካውን እንደ ተቆጣጠሩት ነው ጽሁፉ የሚገልጸው። ማለትም ተዋኞቹ ተቀየሩ እንጂ ጨዋታው አልተቀየረም ያለ ነው። በትክክል በዚህ በአዲሱ ምዕራፍ ደግሞ አቶ አባባው ደስታ የሚባሉ ባለሀብት ስም በስፋት ይነሳል። ጽሁፉ እንደሚለው እኚህ ሰው ቀደም ሲል በነበሩት ላይ ተጽዕኖ ፈጥረው ገበያውን ሙሉ በሙሉ በሚባል ደረጃ ተቆጣጥሮት ነበር። እሳቸው ላይ የቀረበው ክስ ምንድን ነው? ጸሐፊው የሚያቀርበው ክስ በጣም ከባድ ነው። አንደኛ ከአምራጭ ገበሬ ጨውን በአንድ ኩንታል በጣም ዝቅተኛ በሆነ ዋጋ በወቅቱ ወደ 368 ብር ገደማ ነው የሚለው በዛ ይገዙ። ማዕከላዊ ገበያ ላይ ሲሸጡ ግን እስከ 2500 ብር ማለት ከገዙበት በአስር እጥፍ አዎ በአስር እጥፍ በሚበልጥ ዋጋ ይሸጡ እንደነበር ይገልጻል። በጣም ከፍተኛ የሆነ ልዩነት ነው። በተጨማሪም ጸሐፊው የመንግስት ሚዲያዎችን ሳይቀር ዋቢ ያደርጋል። ከመንግስት ባለስልጣናት ጋር ተመሳጥረው በመቶ ሚሊዮኖች የሚቆጠር ብር ታክስ እንዳልከፈሉ፣ ለብዙ ሺህ ገበሬዎች ላመረቱት ምርት ክፍያ እንዳልፈጸሙ እንዲሁም የራሳቸውን የቅርብ ቤተሰቦች ህፃናትን ጨምሮ በህገወጥ መንገድ የሀብቱ ተጠቃሚ እንዳደረጉ ጽሁፉ በዝርዝር ያስቀምጣል። በጣም የሚገርም ነው። አሁንስ ሁኔታው ምንድን ነው? እኚህ ሰው አሁንም ገበያውን እንደተቆጣጠሩ ናቸው። እንደ ጽሁፉ ከሆነ አሁን ያለው ሁኔታም ብዙ ተስፋ ሰጪ አይደለም። አቶ አባባው ደስታ ለገበሬዎች ከፍተኛ ገንዘብ ሳይከፍሉ ከሀገር እንደወጡ ነው የሚገልጸው። ቦታውን የተረከቡት ደግሞ ከእሳቸው ጋር ቀደም ሲል የንግድ ሽርክና ነበራቸው የሚባሉ አቶ ሰኢድ ደምጤ ናቸው ይላል። እና በእሳቸው ማስተዳደር ገና ከጅምሩ ለገበሬዎች መሰጠት የነበረበት ክፍያ የዘገየ ነው፣ ቀሬታዎች እየተሰሙ ነው ብሎ ጸሐፊው ያመላከታል። ስለዚህ ጽሑፉ ሊያስተላልፍ ሞክረው ዋና መልእክት የጨው ንግዱን የሚቆጣጠሩት ሰዎች ስም የድርጅቶቹ ስያሜ ቢቀያየርም መሰረታዊው ችግር ማለትም የአካባቢው ህዝብ ከሀብቱ ተጠቃሚ ያለመሆኑ እና የብዝብዛው ስርዓት አሁንም እንደቀጠለ ነው። ልክነ የጽሁፉ ማጠቃለያ እርሱኑ ነው የሚያረጋግጠው። አሁን ደግሞ በ2013 ዓ ምት በየአፍዴራ ህብረት ስራ ማህበር በሚል አዲስ መዋክር ተቋቋሟል። የቀዳማም ቦታ ተክቷል ማለት ነው። ነገር ግን እንደ ጸሐፊው እይታ ይሄ አዲሱ ማህበርም እንደ ቀድሞ ሁሉ በአዲሶቹ አመራሮችና በቤተሰቦቻቸው ቁጥጥር ስር ነው ያለው። እናም በላዩ ላይ ቅሬታዎች መነሳት ጀምሯል ነው የሚለው። ለምሳሌ ገበሬዎች ከሶስት ወራት በላይ ክፍያ ስላላገኙ ተቃውሞ እስከ ማሰማት መድረሳቸውን ጽሁፉ በምሳሌነት ያነሳል። በብራሂሌ ወረዳስ ያለው ሁኔታ ተመሳሳይ ነው? አዎ በብራሂሌም ተመሳሳይ ሁኔታ እንዳለ ይጠቆማል። ወሮ ዘውዲቱ የሚባሉ ግለሰብ በቀድሞ አመራሮች ድጋፍ መሬት አግኝተው የጨው ንግዱን በሞኖፖሊ ይዘዋል። ነገር ግን ለአካባቢው ማህበረሰብ ተጨባጭ ሆነ የስራ ዕድልም ሆነ የህይወት መሻሻል አላመጡም። የግል ጥቅማቸውን ነው ያስቀደሙት በማለት ጻፊው ይተቻል። በአጠቃላይ ጽሁፉ በየዘመናቱ የጨው ፖለቲካውን በመቆጣጠር የአካባቢን ህዝብ ጥቅም ጎድተዋል ብሎ የሚከሳቸውን በርካታ ግለሰቦች በስም ይዘረዝራል። ሚፍታህ ከማል፣ ጸጋዬ ተመስገን፣ ከፍ ያለው አበቦ፣ ተደሰ ሰኢድ፣ ያሲን አባቡ ዳስታ እና አሁን ደሞ ሰኢድ ደምጤን ጨምሮ ሌሎች። እንደ ፀሐፊው አገላለጽ እነዚህና ሌሎችም በተለያዩ የክልሉ ፕሬዚዳንቶች የስልጣን ዘመን ሁሉ ከስልጣን ጋር ተቆራኝተው በተራ የጨው ንግዱን ሲቆጣጠሩ ኖረዋል ነው የሚለው። እንግዲህ ከዚህ ሁሉ የምንረዳው የአፍዴራ የጨው ሀብት እጅግ በጣም ከፍተኛ አቅም ያለው ቢሆንም የአካባቢው ሕዝብ ግን ለረጅም ጊዜ በጣም ስር በሰደደ ፖለቲካዊ እና ኢኮኖሚያዊ ብዝበዛ ሲሰቃይ ኖረዋል። እናም ጽሑፉ እንደሚለው ችግሩ አሁንም እንደቀጠለ ነው አይደል? አዎ፣ በትክክል። ታዲያ ይህ ሁሉ ምን ማለት ነው ብሎ ጸሐፊው ይጠይቅና ምንም እንኳን በየጊዜው በስልጣን ላይ ያሉት ኃይሎች እና ከነሱ ጋር የተቆራኙት ተጠቃሚ ግለሰቦች ቢቀያየሩም መሰረታዊው የብዝበዛ ስርዓት ግን ቅርጹን እየቀየረ በተለያዩ ተዋናዮችና መዋቅሮች ስር የቀጠለ ይመስላል ይላል ለአፍዴራ ለዶቢናና ለበራሂሌ ህዝቦች ዘላቂና እውነተኛ የሆነ የሀብት ተጠቃሚነት ለውጥ አላመጣም ባይ ነው እሺ ማጠቃለያው ላይ ምን ይላል ጽሁፉ